በጣም በጣም እየተበጣበጥን ነበር። ኦኬ ሀቡዬ ነበር የአስራ ስድስት አመት ባሌ፣ የአራት ልጆች አባት ፍሮም ኢትዮጵያ ፍሮም ኤርትራ ነው። አም ሶ ማይ ደሚቱ ደሞ ያወራነውን ታስታውሻለሽ? አቡዬ ስሎት አንደር ማይ አሁን ደሞ እሱ ምንድነው ያለ፣ እኔ አላልኩሽም አይደል? በቃ ሀቢባ ተፋት። አንቺ ደሞ ላይክ እሷ ዙዙ በተናገረችው በጌም ላይክ ጊፍት ስንሰጣት እሷ በተናገረችው አንቺ ምን አልሽ? ተፋተዋል ተፋጣዋል፣ ምን አምነው? የቀልዱን የዛን ጊዜ የቀልዱን እኮ እንትን እያላችሁ እኮ ቀልድ ነው። አሁን እሱ ሪል ነው የያዘው። ገባሽ? እንደ ሪል ነው የቆጠረው። እንደ ሪል ነው የቆጠረው። እሷ ግን ዙዙ ማለት ላይክ አንቺ፣ አሁን እኔ ጊፍት ከሰጠው ሆ መሰላት ማሪ። እሷ ምናልሽ መሰለች? እኔ እኔ ሀና ላይክ በዚህ ሀገር ሀና እባላለሁኝ። ሪል ስሜ ደግሞ ደሚቱ ማሞ ወይ ይማ ይባላል። ላይክ ሰሜን ወሎ ላይክ መርሳ አካባቢ ነው ተወልጃለሁ። የወሎ ልጆች ደግሞ አንቺ በጣም ይከታተሉ ይከታተሉሻል። ከዛ ሚስቴ ነሽ ብሎ እየጠጣሽ ኔቨር እና ዙዙ ምን አለሽ መሰለሽ ፊሊ ሁለተኛ ሚስቴ ነሽ ሄነሽ ብሎኛል፣ ስትል በጣም ብዙ ልጆች ናቸው ሜሴጅ የላኩልኝ አንቺን የሚከታተሉሽ የወለ ልጆች ማለት ነው። ኦኬ እና ላይክ ብዙ ነገር ተፈጥሯል ቤታችን። አሁን አንቺ ጊፍት ከሰጠውሽ ቴንኪው ነው የምትይወላ፣ እኔ ቤተሰቤን ምናምን ነው ገብተሽ የምትሳደብ። ያ ዙዙ ግን ምናለች? ላይክ ሀና ስሜን እየጠቀሰች እኔ ሀና የጨመርኩበት ስሜ እንዳይታወቅ ነው፣ ላይክ ዩ ከኋላ ስም ያለ ግን ሁለቱንም ስሜን እየጠራች፣ ሁለቱም የኔ ስም ነው የምጠራበት ስም ነው ብሄርኩበት ቦታ የምጠራበት ስሜ ነው። ግን በሁሉም ቦታ እየሄደች ሀቡዬ ሀና ደሚቱ፣ ልጆቼንም አባት የባለቤትን ስም እየጠራች ሁለተኛ ሚስቴንሽ አለኝ እያለች፣ ብታምኝ በአታምኝ ሀቡዬ ካናዳ ገር ሳምንት ሙሉ ስንበጣበጥ ነበረ። እሱ እንደዚህ አለች። አንተ ገተ ለምን ስሞት ለምን እንደዚህ አላልፋት? አንድ ጊዜ ምናልቀንአንድ ጊዜ እኔ ልናገር ሀቡ፣ አንድ ጊዜ መጀመሪያ የመጀመሪያ ዕለት አንቺና አንቺ እሷ ቤት ነበርሽ። ፊል ደግሞ እኔ ጋ ነበር የመጀመሪያ ሌቭን ለራሱ ሀ ብሎ የጀመረው ፊል እኔ ጋር ነበረ እሱ የመጀመሪያ ጊዜ እኔን ለመከታተል ብሎን እንጂ ሀቡዬን የመጀመሪያ ልደቷን ስታከብር ሚክስ ሚክስ ስትል፣ ከዛ የመጀመሪያ ልደቷን ስታከብር ሁለት ሮመዳን፣ ሁለት ልደቷን ከእሷ ጋር አሳልፍ ያለሁ በተቻለ መጠን ደግሞ ላይክ ምንድነው እርዳታ እሳተፋለሁኝ። እኮ ቆይ ስሜን አታቀውም ብትሞች። አሁን ሀቢባን እኔን ስሜን ብትጠሪ አታቀኝም። ግን እኔ ባደዊ ፊል ጋ ፎሎም አደለንም፣ እንዳልኩሽ ፎሎ ተመላልሰን ጊፍት ሰጥቶኝ እንኳ በውስጥ የእጅ ቴንኪው እንኳ ላልኩትም፣ ገባሽ? እኔ ጋ ነው ያን ጊዜ ብል የቀየረው ለራሱ ያን እኔና ሀቦ እየተጫወትን እየተባላለን ነበር። ቆይ ቆይ ቆይ እኔ ጋ ገስት ገብታችሁ እያወራችሁ ነበር አይደለም? እኔ ገስት ላይ ገብታችሁ ስታወሩ ምናልኩሽ? ሀኒ ይሄ ነገር ለትዳራችሁ አሪፍ ነው ወይ? ህልክ ለምን ትጋባላችሁ? ለምን አትታውም? እያልኩኝ ሁሉ እኔ አንቺን ነው እየመኮርክ የነበረው እንደውም ማለት ነው

ቆይ በደንብ ሰፖርት ያደርገ ዕለት እኔ ገዝት ላይ ገቡ ሁለታቸው በሀና ስልክ በሷ ስልክ በዝክ ማለት ነው ገብተው ገዝት ላይ ሲያወሩ፣ እውነት በጥሩ ባለትዳር ማለቴ ትዳራሞች ናችሁ፣ ጥሩ ጥንዳሞች ናችሁ እና ክፉ ነገር በመሀከላችሁ አይግባብዬ አምኝ ባለትዳር መሆናቸውን አምኝ? መርቄ ጭቃና ጨፈቃ አድርጋችሁ እያልኩ የወለው ምርቃት ነው እያልኩኝ ሁሉ መርቂያቸው ምናምን ነገር ተለያየን። እኔ ከዚህ ወላይ እስከ ዛሬ ቃል ባልና ሚስት መሆናቸውን እኔ ጌስት ላይ መስ ገብተው ሲዋሩ ነው። አንደኛ፣ ሁለተኛ ነገር ደግሞ እኔ ከፊል ጋር ምንም አይነት ነገር ሚሰጁን ማየት ቻለች። እኔም ደግሞ አላሳይሽ ይችላለሁ። በፍጹም አንጻጻፍም አናዋራን። ሲጀመር ቴንኪዩ እንኳን ብል ማለት ነው። ቴንኪው እንኳ ብዬ አልጽፍለትም። ያን ጊዜ ለአንቺ ነው አመስግኝልኝ ባልሽን ብዬ ገስት ላይ አስገብቼ ከዛ ወደ ዝቅ ባለፈው መቶ ሰፖርት አደረገኝ። እኔና ሀቡ ስንጫወት አንቺ እሷ ጋር ሰፖርት ታደርጋለች፣ እሱ እኔ ጋር ሰፖርት ያደርጋል። እኔ እንደሚመስለኝ አንድ ቦታ ቁጭ ብላችሁ እንጂ እያደረጋችሁ ነው የሚመስለኝ ገባሽ። እንቀላለዳለን ብዙ ቀልድ። ይሄ ነገር አስቀይሞሽ ከሆነ በሁለት ሺህ ሰው ፊት ይቅርታ በፍጹም ይሄ ነገር በመሀከላችሁ ይሄ እንደዛ አይነት ነገር ይፈጠራል ብዬ አላስብም። እኔ እኮ ሳይት ሙድ እየያዙብን እኮ ነው። ኦኬ፣ አቡ የእውነት ባልና ምስት መሆናቸውን አናቅም። ሁለት ሙድ እየያዙብን ነበር የመሰለኝ የቀድ እኔ ምንድን ነው መሰለኝ እንጂ እያደረጉ ነው የመሰለኝ ነበር ባለ አካውንት ገዝተ ቤት የገቡ እያልሽ አቡዬ በሀና ስልክ ደስ በሀና ስልክ በላይ የኔ ሞዴሬተር ስቦ ቁጭ ብለው በሀና ስልክ መጀመሪያ ሲዋሩ ከጎን ያለ አለችኝ። ሀና ኦ ፊል አለህ እንዲ ምናምን ብዬ አመሰግናለሁ በእኔ ነው እኮ ሰፖርት ማድረግ የጀመርከው በጣም አመሰግናለሁ ከዛ በኋላ ምንም አይነት ነገር እናሱ ሲጀመር አንፎሎ ለምን አደረከኝ እንቀልዳለን ቀልድ ነው እንጂ በፍጹም እኔ ህይወታችሁ ውስጥ ይሄ ነገር ይፈጠራል ብዬ አስቤም አላውቅም እኔ ይሄ ነገር በእኔ ምክንያት እንደዚህ ተፈጥሮ ከሆነ በጣም ይቅርታ እኔ ለራሴ ህይወት ያለኝ ሰው ነው የሰው ህይወትም ልበጠብጥ አልፈልግም በውስጥ ለራሱ ሚሴጅ እኔ ከፈለግሽ ለሀቡ ልክላታለሁ ሀቡ ታሳይሻለች ሀይም ባይም ተባብለን አመሰግናለሁ እንኳን ሲለኝ እንደ አንድ ጊፍተር እንኳን አመሰግናለሁ ብዬ አልጽፍለትም። ቢኮዝ ባለ ትዳር መሆኑን ስለማቅ አቡዬ ችግር የለውም። ኤኒዌይ ነ እየቀለዱብን ሙድ እየያዙብን አውቀው የማይተዋወቁ ሰዎች ባልና ሚስተር ልንበል ብለው እኛ ላይ ድራማ እየሰሩ ነበር። እስከዛሬ ሲመስለኝ የነበረው የምን አውቁም ነበር እና አቡዬ ፍቅር ወይ እኔ ጊፍት ሰጥሻለሁ እሱም ጊፍት ይሰጣል። ይሄ ምንም ማለት አይደለም አንቺ ጊፍት ሲሰጥሽ ላይክ ፊት ነው ለእኔ የሚሰጠኝ ነበር። እኔ ባልና ሚስት መሆናችሁን አላቅም ነበር። ትክክል ነሽ በጣም። እሷ ደግሞ ላይክ ጊፍት ሲሰጣት ባልና ሚስትነን በቤቷ ገብተን አውርተናል። አይደለም ፎር ጊፍት እሷ ግን ምንድነው የምትለው? ፊሊ ሁለተኛ የማይ ፊሊ ምን አለ ይመስላችሁ? አንቺ ሁለተኛ ሚስቴ ነሽ አለኝ። ማርያም እሱ ምንም አይልም። አንቺ ዙዙ ስትቀልድ ነው። ዙዙ ስትቀልድ ነው። ማየትም ስትቀልድ ነው አለም ስትቀንድልለ ላይክ ብላለችና አንደኛ ነገር እሱ እንግሊዘኛ ነው የሚጽፈው። ሲጀመር እንግሊዘኛ ወይም አረብኛ ሲላክልሽ ኮመንቱን ተጭነች ትራንስሌት የሚባል ነገር አለ። አንደኛ ድንገር ጫዋናት ባለትዳር መሆኑን እያወቀች የሰው ባል የምታባልቅ ሴት በምትናገረው ቃል ነው። ሀውዬ እኮ ቤት ሁለተኛ ሚስት ትሆኛለሽ ብሎኛል ብለሻል ብላለች። ኪዳነ ምሕረትን ከትናንት ዓርብ ዕለት ወይንም ቅዳሜ ዕለት አንቺ ሀቡ ከላይቭሽ ላይ ማውጣት ትችያለሽ ወይንም የቅዳሜ ወይንም ደግሞ የአር ፕሊስ ለእህትሽ ብለሽ እኔ ሪከርድ አላረኩ። ፕሊስ አንድ ጊዜ ሀና፣ እኔ እና አንቺ ሀው ያን ጊዜ ስንጫወት ቁጭ ብለን ስንጫወት የቀልድ ኦ ሁለተኛ ሚስት መሆን እንችላለን ምናምን የቀልድ እዛው ጋር እንባባላ እንባባላ ይቀልድ ነው ነው ቀልድ አይደለም። ዙዙዬ ጂፍቲ ሰጥሽ ነው እኔ ኮካለኝ። ሃና፣ ምን ሆነሽ ነው? እንዴት ነው እንደዚህ የምታስቢው ነው ህይወት አለኝ እኔ ልታሳብደኝ ነው እንዴ? ልጅቷ

ኦኬ ገሚቱ ገሚናቱ፣ በእናትሽ በእናትሽ፣ በቃ በቃ በቃ ታረቁ። እና አንድ ጊዜ ላውራ ዋላ ላውራ ለምሳሌ የሀቡ ባል ጊፍት መጥቶ ቢሰጠኝ ነው የምለው። ገባሽ አይደለ? ከማክበሬ የተነሳ ነው። ይሄ ክብር ነው። ሀባውት ሀር ኔይም ስሟን ነው የምትጠሪ። ሀቢባ ከሰጠች ሀቡ ተንክዩ ነው የሚባለው። እኔን ስትጠሪ ስሚ፣ እኔን ስትጠሪ አይ በማዬ ሞታ አንዴስም ደሚቱ ብዙ ስለምታከብርሽ ነው ባልሽ ያለችው። የሀና ባል ውሽማዬ ነው። የሀና ባል ባሌ ነው ነው ነው ሁለተኛ ሚስት ያለችው። ያን ተከታታዮች የአገሬ ልጆች የወሎ ልጆች ይገርሽ። እሷ ስለጠራችኝ አልተቀየምኩም፣ ግን የአገሬ ልጆች የወሎ ልጆች በጣም ቪዲዮ በጣም ቪዲዮ አቡ እልክልሻለሁ፣ ዋትሳፕ ያለሽ እልክልሻለሁ። ኦኬ፣ በጣም ቪዲዮ ላኩልኝ የአገሬ ልጆች የመርሳ ልጆች ተረሳሁት በኋላ እሷ ከተናገረችው በኋላ እሺ ልንገርሽ፣ ደሚቷ አንዴ ልንገርሽ። የእውነት ውሽማ የሆነ ሰው የእውነት የሚማግጥ ሰው የሚባልግ ሰው ሚዲያ ላይ ውሽማዬ ነው አይልም። ደብቆ ነው አይልም። ማወቅ ያለብሽ ነገር ልንገርሽ፣ አይልም የሆነ ነገር ዙዙዬ፣ የሆነ ነገር ቢኖራት ከባልሽ ጋር እዚህ ጋ አደባባይ ላይ አታውጣው። ውሽማዬ ነው አትልም። ዋልጅናሽ እና ምንም ነገር የለም። እኔ በፍጹም እኔ ከፊል ጋ እንደው አመሰግናለሁ እንኳ ልለውም እንደ አንድ ጊፍተር አንቺን ጠርቼ የምጠራው እሱንም አመሰግነው። ለምንድን ነው ስለማከብርሽ ነው ይሄ እንደገና ደግሞ እየቀለዳችሁ አሁን እኔ የሁለት አሁን ራሱ ፕራንክ እየመሰለኝ ነው። አሁን ራሱ የሆነ ተመካከራችሁ ፕራንክ እያደረጋችሁ ብ ነው ይመስለኛል። አሁን አቡዬ ስኒ ማይ ፕራንክ እያደረግናቸው አይደለም ብለሁ ተቢዳና ምረትን ልጆች ትክክል ባልና ሚስት እንደሆኑ ወይ ደግሞ ፍቅረኛሞች እንደሆኑ አላቅም። በእነሱ መካከል ነው ፈጣሪ ነው የሚያውቀው። መጀመሪያ ሀና ገባች ባሌ ነው ስትል አላመንኳትም። ገባች ገስ አዋረድኳት። መልስ አገባች በላይ የኔ ሞዴሬተር ሰባት ገባች። ከዛ ሲስባት ገብታ ገዝት ላይ የእሱን ድምጽ ሰማሁ። ውይ ፊልም በጣም ነው የማመሰግነው ነው ሰፖርት ስላደረግከኝ እናንተ ደግሞ የምታደርጉት ነገር ትክክል ነው ወይ ምናምን ብዬ እንዳውም እንደ ምክር እንደ እህት ቁጭ ብዬ አጫዎችሽ ሊካርዱ ካለ አወጣዋለሁ። አጫዎችሽ አመስግኜ ከብነ ባልሽ አመስግኝ ነው እኔ ያለት የተለያየ ነው ገባሽ? እኔ ደግሞ በኔ ምክንያት ይሄ ነገር ተፈጥሮ ከሆነ ይሄ ወላሂ ለአዚ እኔ እናቴን፣ በፍጹም ምንም አይነት ነገር የለንም። ይቅርታ፣ በዚህ ህዝብ ፊት ይቅርታ። የእኔ ፍቅር፣ ምንም የላችሁም እኮ እሱ የሚኖረው ካናዳ ነው። አንቺ የምትኖሪው ላይ፣ ይቅርታ፣ ሳኡዲ ነው አደለ? ከይቅርታ ጋር አይደለም፣ ምን ኖራችሁ ብዬ አይደለም። ላይ ግን እሱ እኔ ለሀቡ ሶፖርት ሳደርግ አይላፈር እወዳታለሁ ሀቢባ ላይ ማንም አይወዳደረኝም። ብቻዬን ብቅር ራሱ እከተላታለሁ ሀቢባን። በቤትሽ በቤት ገብቼ ነግሬሻለሁ። እሱ ጊፍት ስለሰጠሽ አይደለም የምናገረው፣ መብቱ ነው፣ ገንዘቡ ነው፣ የሰራበት ነው፣ ጉልበቱ ነው። መስጠት ከፈለገ ለፈለገው ሰው መስጠት ይችላል። እኔም እንደዛው። ግን ዝዝዬ ላይክ ጊፍት ሲሰጥሽ እንደ ቀልድ የዋላ ያወራነው ነገር ነው። ሰሪን ስሜን ሃና ደሚቱ ሲል በጣም ያገሬ ልጆች ተከታቸው በጣም ብዙ ቪዲዮ ነው የተላከልኝ። እንዴ እንደዚህ በዚህ ደረጃ ተብሎ ማለት ነው። ጊፍቱን ተቀበይ እኔም ሶፖርት አደርጋለሁ። ላይክ እኔ ለሀቢባ ሶፖርት እንደማደርገው ላይክ ላንቺ ሶፖርት ሲያደርግ አንዱ የፈለገውን ማድረግ ይችላል። ሃና ይሄው በኔ ምክንያት ነው ነው ምልሻለሁ

አቡ ሁለተኛ ይሄን ቃላት ላልናገር። ቆይ ቆይ ቆይ፣ ሁለተኛ ይሄን ቃላት ላልናገር ፊልሙን እቦይኮታለሁ። እኔ አልፈልግም። እሺ፣ ቆይ አንድ ነገር ነገር፣ ደሚቱ ዙዙ በጣም ጨዋ ጨዋ ልጅ ስለሆነች በእኔ ምክንያት እናንተ ከተጣላችሁ ብቻ ነው። ስሜን አታንሳ፣ አሉ ስለማታ የፈለገውን ጊፍት መስጠት ትችላለች እሷ። እኔ ስሜን አታንሳ ፕሊዝ። እሱ የፈለገውን ጊፍት መስጠት ይችላል ነው። ኦኬ። እኔ እኔ ሰጥቼው አይደለም። ለእሷ ጊፍት የሚሰጣት እሱ ሰርቶ የሰራውን ገንዘብ የጉልበቱን የላቡን ነው ገንዘብ ላይክ ለፈለገው ጊፍት መስጠት ከፈለገ ይችላል እንደፈለገ አንድ ኪዳነ ምህረት አይ ዶንት ሃብ ነቲንግ ኦኬ እኔ ደግሞ ለሃው ብዬ ይዘጋል ደጋግሞ ደጋግሞ ደጋግሞ አይወራም በቃ ይቅርታ ብላለች በኔ ምክንያት ሃና እስከዛሬ ለጠራሁት ስምሽን እስከዛሬ እስከዛሬ ለጠራሁት ስምሽን በጣም ይቅርታ ከአሁን በኋላ ፊል የሚባለው እኔ ቤትም ሊመጣም አይችልም ብሎክ አደርጋለሁ

ጊፍት አይስጥስ ወይም ደግሞ እሱ እንደፈለገ ቤትሽስ አይሁን። አይደለም ዶን ኮል ማይ ኔም ነው እያልኳት ያለሁት። አቡዬ፣ የኔ ፍቅር በጣም ብዙ ሰዎች ናቸው በአንቺም በእሷም የሰሙት። በጣም ቡራስቸውራስቸው በጣም ብዙ ልጆች ናቸው። የላፉደሚቱ የሚባለው ወሎ ላይ ሽኮማሪ ሽኑ ማር ደሚቱ ኔ ቲክቶክ ሀ ብዬ ከጀመርኩ ጀምሮ ተከታታይ ነሽ፣ ብዙ እርዳታ ላይ ተሳተፋለሽ፣ በጊፍትም ሰፖርት ታደረግኛለሽ፣ አመሰግናለሁ። ግን ደግሞ እኛንን መቆጣጠር ያለብን ባላችንን እንጂ ሌላን ሰው፣ ለምን ባሌ ጊፍት ሰጠሽ? ወይም ለምን ባሌ ስሜን ጠርተሽ አመሰገንሽ? ኦር ለምን እኔን አብረሽ ስሜን ጠርተሽ አመሰገንሽ? እሱ ከፈለገ ይችላል፣ አይደለም። እኔ መቆጣጠር አልችልም እሷን ግን ስሜን አታንሽ ነው እያልኳት ያለው። እንደፈለገው መሆን ይችላል። እኔ በእሱ ስም አልጠራም። እኔ በአያቴ ስሟ ነው በእሱ ስም አልጠራም ነይ በእሱ ስም አልጠራም። የፈለገውን ግፍት እሷ ጋር መስጠት ይችላል ግን ስሜን አታንሳ እሷ እኔ ሲጀመር ባልሽን ብሎ ካርግለ ይሄው ብሎ አንደኛ በእኔ ምሳት ይሄ ነገር ተፈጥሮ ከሆነ ይቅርታቶች፣ ነገሩ እንዲራዘም ስለማልፈልግ እኔ ድራማ አልፈልግም እ እኔ አንቺን ከማክበር የተነሳ ነው አና እንደዚህ አይነት አስተሳሰብ እንኳን ባለ